ክርስቶስ ፈጣሪ ነው በሚል ርዕስ ትምህርት ፈጣሪ መሆኑ መጽሐፍ ቅዱስ ይናገራል። ፓስተር ካካ ኢየሱስ ፈጣሪ ነው ብሎ እንደሚያምንና እንደሚያመልከው ታውቃላችሁ። እሱም ኢየሱስ ክርስቶስ ፈጣሪ ነው ብሏል። ጭራሽም ከሰማይ ድረስ መጥቶ ለሱ ብሎ ካካ እንዳለ ሲያስተምር ነበረ። ዛሬ ደግሞ ክዶታል። ሰው አናመልክም፣ ወንድ ልጅ አናመልክም እያለ ነው እንደሰማችሁት የሰው ልጅ አላመልክም ብሎ ፓስተር ካካ ከሰማይ ድረስ መጥቶ ካካ ያለውን ፈጣሪውን ክዶታል። መዝሙር ያረድ ደግሞ ወንድ ልጅ እናመልካለን ብሎ እየመለሰለት ነው። ክርስቲያኖች በደንብ ስሙኝ። ወንድ ልጅ ነው መታመልኩ ሲላችሁ አዎ በሏቸው። ዲያቆን ያሬድን እንደሰማችሁት ወንድ ልጅ እናመልካለን ብሎ አረጋግጦልናል። ይህ ማረጋገጫ የመጣው ከንቃኤ ጉባኤ ወደዚህ ነው። የፕሮቴስታንት ቤተክርስቲያን ደግሞ የንቃኤ ጉባኤን ትቀበላለች፣ የቆስጠንጥንስ ጉባኤን ትቀበላለች፣ እንደዚሁም የኤፌሶን አይቲንክ የኬለቄዶን ጉባኤንም ትቀበላለች ቤተክርስቲያን እነዚህ ጉባኤዎች የንቃኤ ጉባኤ የቆስጠንጥኒዎስ ጉባኤ እነዚህ ጉባኤዎች የተካሄዱበት ዋና ዓላማ ኢየሱስን ፈጣሪ ለማደረግ ነው። ተሰብስበውም ኢየሱስን ፈጣሪ አድርገዋል። ኢየሱስ ከፈጣሪ የተገኘ ፈጣሪ ነው፣ አምላክ ነው፣ እግዚአብሔር ወልድ ነው ብለው ተወስኗል። ስለዚህ ፈጣሪ ነው ተብሎ የተወሰነው ኢየሱስ ወንድ ልጅ ነው፣ ሰው ነው። የሰው ልጅ ነኝ ብሏል፣ እሱ እራሱ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ መረጃ ላሳያችሁ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ራሱን የሰው ልጅ ብሎ ነው የሚጠራው። የሉቃስ ወንጌል ምዕራፍ 7 34 ላይ የሰው ልጅ እየበላና እየጠጣ ይላል። እንደዚሁም ሉቃስ 9 ላይ የሰው ልጅ ብዙ መከራ ሊቀበል ይላል። እንደዚሁም ሉቃስ እዛው ሉቃስ 9 ላይ የሰው ልጅ ያን እየቀጥላል እና መጽሐፍ ቅዱስ ላይ ኢየሱስ ራሱን የሰው ልጅ ብሏል። የሰው ልጅ ነኝ ያለውን ኢየሱስ ነው ተሰብስበው በስብሰባ ፈጣሪ ያደረጉት። ስለዚህ ወደህም ወደድክም ጠላህም ኢየሱስን እያመለከው ነው። ታመልከዋለህም፣ ለወደፊትም ይህን ደግሞ በስብሰባ ምክንያት የመጣ ነው አልቀበልም ስብሰብ ማለት አትችልም። በመጨረሻ የምምለው ፓስተር ካካ አትናደድ፣ የሰው ልጅ ስላመለክ ኢየሱስን ፈጣሪ ነው ብለህ ስላመለክከው አትናደድ። የምትናደድ ከሆነ ቶሎ ታረጃለህ። ያው ውጅ ጅ መስልሀል ራሱ በቃ ሸበቶ በሸበቶ ናል። እንድትሞት አንፈልግም እኛ ወንጌልን አስተምረን በአማኝ ጥረት የፕሮቴስታንት ቤተ ክርስቲያን እንዲዘጋ ስለምናደርግ ያንን እንድታይ ስለምንፈልግ፣ ጤናህን ጠብቅ። አትናደድ፣ አትበሳጭ። ያው ኢየሱስን እያመለክ አላመለኩትም ብለህ ሶሻል ሚዲያ ላይ አትውጣ። ደበረህ አይደለም። ኧረ ወይኔ! እኔ ግርም ነው የሚለኝ። በቃ እውነት መስሎህ ነበር አይደለ? በስንዴ በገንዘብ ምናምን ገዙ ሂደህ እነሱ ለማስደሰት ሶሻል ሚዲያ ላይ ጦል ጦል እያልክ መጣህ። ቅንጥ ቅንጥ ስንልህ ሳና መልክ ምናምን ማለት ጀመርክ። አይ ድንብር ብርህ ወጣ። ገና እናደና ከነ ፓስተሮች ቤተ ክርስቲያኗን ነው ገና የምናደናብረው። ገና ድንብር ብራችሁ ይወጣል። ገና ምን አይተህ ምን አይተህ ሞኛ በባው ይንጦል ይንጦል ስራ ይሄ ሁሉ ነገር